የት ነው ያለው አባት ጌታ ጋ ያስነስረኝ ነበር እኔ አባቴ እንደሆነ እንደሆነ ሁለት ዳዲ ሳ ጋራ ወጥቶ እንዳታልፈኝ ስሎ አላለፈም። ዛሬ ወዲህ አባት የለኝም ብለሽ እንዳታልቅሽ፣ አባትሽ ወደ ጌታ ሄዷል። እዚህ ምድር ላይ ደግሞ ነብይ ነው ከአባትሽ አይላቪ ከኮንዶሚኒየም ነው፣ ሰሚት ኮንዶሚኒየም ጊዮርጊስ ነው። እድሜ አስር ነው። አስራ ሁለት ነው። አስራ ሁለት ነው። እኔ እየተደረገልኝ ዳዲዛ ጋር ወጥቶ እንዳታልፈኝ ስሎ አላለፈም። ዙሮ ዙሮ መጣና፣ ምንድን ምን ሆንሽ ሲለኝ፣ ጸልይልኝ አልኩት፣ ጸልይልኝ። ከዛ ያስወድቀኝ ነበር ትምህርት ቤት ላይ ያስወድቀኝ ነበርና ትምህርት ጅምር ሲል ያስወድቀኛል። በአፍንጫይም ያስነስረኝ ነበር። ከዛ የእግዚአብሔር ሰው ጸሌክልኝ ከዛ ወዲህ እንኳን ንስር እንኳን ወድቆ ትምህርት ራሱ መመለስ ጀምር ያለሁ ስንተኛ ክፍልሽ? እኔ አሁን ወደ ሶስት ወደ ሶስት ዲኔማር መቼን የጸለይኩልሽ እሁድ ቀን ነው። ከዛ በኋላ ትምህርት ትማሪያለሽ በደንብ አትወድቂም። ነስሩም ቆመ። አሁንስ ምን ልጸልይልሽ? ምን ልጸልይልሽ? ለእናቴ ማን በያታደርኩ ዜት ግዢልኝና ዳዲ ይጸልይልናል አልኳት። እሺ ከዛ ዜት ገዝታለች። የታለች? ይሄው እዛ ጋር ነይ። ኦይል ስጡኝ። እናቷ ነሽ እ የነገረችን ምስክርነት እንዴት ነው? አዎ እውነቷ ነው ማለት እጸልያለሁ። ያው እኔ ራሴ አገልጋይ ነኝ፣ ግን ምንድነው በቃ ሁሌ እጸልያለሁ፣ አልተዋትም። ትምህርት ቤት ሄዳ ደግሞ ምንም ነገር አይገባትም፣ መልስ ስትባል ራሱ አትመልስም ማለት ነው። ከዛ ምንድነው ጌታ ሆይ፣ በእኔ ያልተፈታ ነገር በሌላ ነገር ልፈታ። ማንም ብዙ ቸርች ሄዳለ ሲጀመር ማለት ነው ይያት እጃለ ተፈጉሳለች ድናለች ግን አትድንም ማለት ነው። እምቢ ያላት መዳ ነው። ከዛ እኔ የሆነ ረአይ አየሁ። ረአይ ሲያይ በቃ መፈታት አለበት። አሁን የመጨረሻው ነው። በቃ ይሄንን ዳግማ ይው አልመለስም ማለት በጣም ጥሩ ልጅ ናት፣ አስተዋይ ናት። በቃ የሚለው ነገር አይገልጸውም ማለት ነው። የእሷ ነገር ማለት ነው። እና ሌላ ነገር ይሰማታል። እኔ አባቴ እንደዚ ነው እንደዚ ነው ብሎ ትወቅሰኛለች። እኔ አሳቤ ወደዛ እየሄደ ነው፣ ትምህርት ቤት ላይ ደግሞ እተኛለሁ። እኔ ሌላ ነገር እንደዚህ ሲባል በቃ የሆነ ነገር አሁረ እየመጣ አባትሽ እንደዚ ነው አባትሽ እንደዚ ነው ብሎ እየወቀሰኝ ነው ብላ ትወቅሰኝ ነበር፣ ትነግረኝ ነበረ ማለት ነው። ከዛ በቃ እዛ መሄድ አለብኝ ቢሆንም እንኳ በሱ ማይ ከጠራኝ እንኳ ይጥራኝ፣ ካልሆነ ደግሞ በራፍ ላይ ሲወጣ ይዘዋል አልኩ ራሴ ይዘዋል ከዛ ስትወጣ በር አፍ ላይ ያዘች እሷ ማለት ነው። ስትይዝ አላለፍክም ያው አናገርከን ማለት ነው። በሁለታችን ጸልይ ክልል ስትጸልይ እንዲውም አንድ ሺህ ብር ደግሞ ሰጠን ማለት ነው በዛ ሰዓት። እና ተፈወሰች። ቤት ለራሱ ከትምህርት ቤት ለራሱ ሳይሆን ቤት ለራሱ ሲጥላት ነበረ። ሽንት ቤት ከሽንት ቤት ወጥታ ወደ ቤት ይጥላት ነበረ። ትምህርት ቤት ገሌ ሲጠራ ነበረ። በቃ እንዲሁ አታምጫት አሉ። አታም ጫት እኛ ከአቅማችን በላይ ነው። ፈርመሽ ሂጅ አሉኝ። ከዛ እንደዛ እሱ ይሉኝ እኔም በቃ ጌታ አለ። ያው በሰው አይቻል፣ በእግዚአብሔር ይቻላል። እግዚአብሔር ያመነ አያፍርም። አንቺ የክርስቶስ ልጅ ነሽ፣ ደግሞ ኦልሬዲ ማሪ ነሽ፣ ተቀብተሻል። እግዚአብሔር ከአንቺ ጋር ነው። ነይ። በሌላ ያልተፈታ በእሱ ይፈታል። የመጨረሻ ዘመን ግን ይሆናል፣ የመጨረሻ ጊዜ ይሆናል። ይሄንን ይዘሽ አትገቢም፣ አትመለሽም ይለኝ ልጄ አባብዬ እሷ ጥሩ ልጅ ናት። እሺ እናቴ፣ እንደዚህ እውነትሽ ኡነት ነው ብላኝ። ያው ከኔ እልቅ እሷ የምታስበው ይበልጣል፣ እኔ ከምናገረው እሷ የምትናገረው ይበልጣል። ጥሩ ልጅ ናት በጣም ና ይሄንን አደረገላት። ክብር ለኢየሱስ። ምን አለች እናቴ? አለች ትጸልያለች፣ ትታገያለች። ይኸው አምስት አመት፣ አራት አመት ምንም ነገር ለውጥ የለም። ዘይት ግዢ በቃ ይቀባሽ። በጠላትሽ ላይ ተበቀያለች። ህያው ጌታ እኔ 30 ሰዎች ከዛ እንዴት ይሄንን ነገር አስቦቹ ብዬ ገረመኝ። ከዛ ምን እኔ እናቴ ያው እኔ የፍቅር ስጦታዬ መግለጫ ነው እንጂ ለሱ የሚመጥነው ነገር አይደለም፣ ግን ጌታ ይባርከኛል። ጌታ ሲባርከኝ ደግሞ ማጣው ልቤ ውስጥ አለ አለችኝ። ከዛ ውስጤ አሰበ ያው ተሰማኝ ማለት ነው። እና ጌታ ያረገል ይሄንን ነው። በጣም እወድሃለሁ አከብርሃለሁ። እማ ለምን አለቀስሽ አባቴ ስትል እ ለምን አለቀስሽ የት ነው ያለው አባትሽ ጌታ ጋር ከየት ነው የመጣችሁት እዚህ አሁን አንቺ እያገለገልሽ ነው ምትኖሪው የት ነው የምታገለግዪው? እዛ ቤት ዝም ወንጌል ወጣ ወንጌል ምናምን ወጣ ወንጌል ታገለግያለሽ። እሷ የት ነው የምትማረው? እሷ ሎሚን ትምህርት፣ ሎሚን ትምህርት። መታወቂያ ምናምን ያለሽኝ ብሎኝ ነበረ። ያው ጌታ ቀድሞ ገባች። አሁን ለራሱ ማለት ከዚህ በኋላ እኔ አባትሽ ነኝ። እሺ

ተጀመረበት ሞት ስሬት የሆነበት የፍቅር ምርኮኛ አታልፍም ብሎ እማዬኔ ማር ማን ነው ስምሽ? ከዛሬ ወዲህ አባት የለኝም ብለሽ እንዳታልቅሽ እሺ። አባትሽ ወደ ጌታ ሄዷል። እዚህ ምድር ላይ ደግሞ ነብዬ ነው አባትሽ ምንም ያስፈልግሽ ነገር እሺ፣ በኋላ ስልካችሁን ለሃይምሹ ስጧት። እሺ የእኔ ልጆች ቶች እህት ወንድም አለሽ? የት ናቸው ያሉት? አንድ ወንድም ሳይ ያንቺ ሁሉ ነገርሽ አባትሽ እኔ እሆናለሁ። ምንም አይጎልሽ። አይላ ወዳጅ አኖይንቲንግ ኦይል ስጡኝ። በጌታ በኢየሱስ ስም የዚህም ቤት በረከት በር የሚከፍት ቀንበር የሚሰብር መከራን የሚያራግፍ ዘይት እጃቸው ላይ ያስቀምጡ። ባርኪያቸዋለሁ። በበረከት ይኑሩ። መከራቸው ይንከባል። ይሁን አለ።